24 ሰዓት ማለቅ ስበት የአራት አመቱን ችግሬን በሁለት ቀን የተፈታው ነው የምነግራቸው። የንግድ ሰው አደለውም። ገበያ ሄጃ አላቀም። አስጀምረኝ፣ እግዚአብሔር እግዚአብሔር አስጨረሰኝ። አሁን የዛን ዕለቱ ነው ቀብድ ላከልኝ። ከዛም የሚቀጥለው በሙሉ ገንዘቡ ሰጠ። ይሄ ሰውዬ አራት አመት የተጫወተብኝ እሱ ተጎዳ፣ እኔ ተጠቀ። አልከፈልም በስቲ አልከፈልም። ይኸው ከዚህ እንደዚህ ይዞ እንደዚህ ጨምሮ በዚህ ሳይድ እንደዚህ የጦትሽን ጨምሮ ሊከፍልሽ ያለ ነገር እግዚአብሔር ጣልቃ ገባኋለኛ። ስሜ ርብቃ እባላለሁ። ከዚሁ ከአዲስ አበባ ነው የመጣሁት። በፊት ውጭ ነበር የምኖረው፣ አገሬ ልግባ ብዬ ገባው። ለብዙ ጊዜ ብቸኝነት ነው የሚሰማኝ። አሁን የአራት አመቱን ችግሬን በሁለት ቀን የተፈታውን ነው የምነግራችሁ። ሀያ አራት ሰዓት ማለቅስበት እሰራለሁ ብዬ አልጀመርኩትም። ምክንያቱም እኔ እንደዛ አይነት ሰው አደለሁም። የንግድ ሰው አደለሁም። ገበያ ሄጄ አላውቅም። ግን አስጀምረኝ እግዚአብሔር እግዚአብሔር አስጨረሰኝ። አሁን በዚህ አመሰግነዋለሁ። የነበረኝ ሰውዬ ወረቀቴን ወስዶ ሌላ ወረቀት እንድሰራ አድርጎ ባክኝ። እዛ ደብረ ዘይት ነበረ ንብረቴ። አልፈልግም ስለዚህ ሽጥልኝ ሽጥልኝ ስለው ምንድ ነው የሚያደርገኝ እሺ እ እሺ ይላል እሺ ነው እንጂ የሚያደርገው ነገር የለም ለስንት ጊዜ ለአራት አመት እኔ መረረኝ ምክንያቱም ያን ነገር ማስወገድ ነው የምፈልገው እዚህም የማደርገው ስራ አለኝ እግዚአብሔር ይህንን ሲያስጨርስልኝም በብዙ መከራ ውስጥ ነው ንግግሬ ለሰው አይገባው እነሱ የሚናገሩኝ አይገባኝ በቃ ባቢሎናል መጨረሻ ላይ ግን ይሄ ሰውዬ? ወረቀቴን፣ በቃ ስጠኝ፣ ይሄን ያህል ብር ሰጥሃለሁ፣ ጨርስ ልኝ ባንድ ቀራልኩ ያው፣ በጉቦ የታጠረ ሀገር ነው። ስለዚህ አጭ፣ ግድ የለም የፈለግከውን ሰጥሃለሁ አልኩት፣ በፈለግከው ዋጋ ሽጥ። እሺ እሺ ይለኛል። እሱ ለካ የሚጠብቀው ቦታው በጣም ጥሩ ስለሆነ እያደገ እያደገ እያደገ ሄዶ ለእሱ ብዙ እንዳ እንዲያገኝ ነው የፈለገው። አሁን የሞነ እግዚአብሔር ባለፈው 15 ቀን ይመስለኛል፣ ደወልልኝና የሚደውሉልሽ ሰዎች አሉ፣ ይህን ያህል ብር ብለናቸዋል። አንቺ ደግሞ ይህን ያህል ብር በያቸው። እሱ ነው የሚያዘኝ። በአንድ ቀን ይጨርሰዋሉ አለኝ። ዋው እሺ። ግን ቃልህን እንደገና እንዳታጥፍብኝ አልኩት። ቃል መጥፎ ነው። እኔ ደግሞ በቃሌ ይገኛለሁ፣ በቃል ደግሞ አምናለሁ። በኋላ እሺ ብሎ ደወሉልኝ። የት ነው የሚደውሉልኝ? ያ ወረቀት የወሰደብኝን ልናስጨርስ ዋናው ይሸጠልኝ ሪልስቴት ውስጥ ነው የገዛሁት መሬት የነበረው ብቻ። ፕሮሰሱን በአንድ ቀን ጨረሱ። በሁለተኛው ቀን ደግሞ ይሄንን ይሄንን ብር ይሆናል አለኝ። ካልከኝ ቃል ከወጣ እድሜ ልኩን አይሸጥ የሚከፈለውን ከፍዬ ይቀመጣልኩት አልለውጥም አለኝ። ምክንያቱም ብዙ ገንዘብ ያገኘበትም አሁን ብዙ ገንዘብ አግኝቶ እንትን ሲል፣ ሰውየው ከአሜሪካ መጣ። ሁለት ቦታ አይተው ነበረ የሚሰራለትን ሰውዬ ይዞ፣ ይህም ልገዢ ሁለት ቦታ ይዞት ሄዶ ሁለቱንም ጠላው። ሶስተኛን የመሬት ላይ ሲደርስ ሰሪው ምን ይለዋል? ከዚህ በኋላ የትም አንሄድም። ይሄን ከገዛ በፈልገው ገንዘብ ይሸጥ። ይሄን ከገዛ ግዛ፣ ካለበለዚያ ግን እኔ ሌላ ቦታ ልንከራተትም፣ አለው። እሺ ብሎ ደስ አለው። መጨረሻ ላይ ተጠራሁ። እንዴት ነው አሉኝ። እንደዚህ እንደዚህ ነው። ኦኬ ነይ፣ እዛ እንገናኝ። እሺ፣ ጻፍ። ሁሉ ነገር እነሱ ናቸው የሚሰሩት፣ የማቀው ነገር የለም። ይጽፋል። ምን ይላል? ከውጭ የመጣው ሰውዬ ሰውየውን አስጠና፣ አጠና። በንግግሩ ሁኔታ አየው። መጨረሻ ላይ እንዴት ቻልሽው አለኝ። እንዴትስ እስካሁን ካርታ አላወጣሽም አለኝ። እሱን ጠይቀው አልኩት። አብሮና ያለው እሱን ጠይቀው፣ እኔ ምንም የማውቀው ነገር የለም እኔ ፈቃደኛ ነኝ። መጨረሻ ላይ አምስት ሳንቲማች የምትከፍዩ ነገር የለም፣ እኔ ነኝ የምከፍለው። ካሁን በኋላ እሱንም አታናግሪዋለሁ ማን ነው ለእኔ የሸጠልኝ ሰው። ከዛ እሺ አልኩ። መጨረሻ ላይ ተያይዘን ሄድን፣ ሁሉ ነገር አለቀ። በመሀል ላይ እሱ ማእት ኮነን ይሄውና፣ አራት አምስት ስድስት ሰው አብረው ይዞ ይመጣል። አብረውን ሼር ሊያደረጉ ነው መሰለኝ። እማቀው ነገር የለም፣ እኔ አምጣልኛ አላልኩም። አንተን ነው ማቀው፣ እሱ ነው ማቀው። ስለዚህ ፕሊስ አትናገርኝ፣ እንደው ደክሞኛል። አራት አመት ድምፁን ሁሉ መስማት በቃ አቅቶኛል። መጨረሻ ላይ እንዳትናገራት አለው። እኔን ጠይቀኛለሁ ልክ አብሮ ያደግ ልጅ ወይም ደግሞ አብሮ የኖረ ሰው እንመስላለን። ሄድን በግቢው ያለው ትልቅ ስድስት ደጃፍ ቤት አለው እሱን እዛ የሚከራዩ ሰዎች አድርጌ ነበረ አስተዋውኳቸው። እባክን እስክትጨርስ ድረስ ይኑሩበት ከዛ በኋላ እንደምታደርጋል ካልኩት፣ እሻለ። የዛን ዕለት ነው ቀብድ ላከልኝ። ከዛ የሚቀጥለው በሙሉ ገንዘቡን ሰጠኝ። በየትኛው እኔ ባልኩት ገንዘብ። አሜን አሜን፣ እግዚአብሔርን አመሰግናለሁ። አራት ዓመት እንዲህ ያለቀስኩበት እነዚህ ቤት የሚሰሩ ሰዎች ያንገላቱኝ፣ ገንዘቤን የበሉ ይሄ ሁሉ ነገር ሆኖ እግዚአብሔር ከዚህ ጉድ ያወጣኝ። ብቻዬን፣ በእኔና በሰሪዎቹ መሀል እንኳን ሰው አጥቻለሁ፣ የሚተሳሰብልኝ ወይም እንዲህ ነው እንዳ ነው የሚልልኝ እግዚአብሔርን አመሰግነዋለሁ እኔ ስለገንዘብም የወጣ ወጣዬ ከእግዚአብሔር ጋር ነኝ ግን ይሄ ሰውዬ አራት አመት የተጫወተብኝ እሱ ተጎዳ እኔ ተጠቀምኩ ይሄ የእግዚአብሔር ስራ እንጂ እኔ ምንም አቅም ኖሮኝ አይደለም ቀኝ ጡቴን ሴቶች መታከም አለብን። ሴቶች ቢያምህም ባያምህም ቢያምህም ባያምህም፣ ለሴቶች በተለይ ካንሰር የሚባለው ነገር አይታወቀን። ልክ ወይ ቁስል ወይ ምልክት ሲያሳየን ወይ እንደ ድንጋይ የሆነ ነገር ውስጣችን ሲታይ እንጂ አናውቅም። እኔም ለምርመራ ነው ሄኩት። ከምርመራዬ ሁሉ ደና ነው ደና ነው ሲሉኝ፣ ይህን አራት ዓመት የታሸ ልቤ የታሸሁበት እንዴት ደና ሆንኩኝ ብዬ ራሴን እየጠየኩ ነበር። መጨረሻ ላይ ግን ቀጠሮ ሲያዝ፣ ወር ይቆያል። ለአንድ ነገር ለአንድ በሽታ ወር ወር ወር ጊዜህን እዛው ማስቀመጥ አለብህ። እኔ የፈለገው ይሁን አራት ወር እቆያለሁ አልኩኝ። ልክ አራተኛው ወር ላይ የዚህ ቀጠሮ ሆነ። ካንሰር አይደለም። ለሁለት ቀን በምን አይነት መሳሪያ መሰላችሁ የሚያዩ እንዲህ ጭብልቅልቃችንን አውጥተው፣ በጣም ኃይለኛ መሳሪያ ነው እና ንዛም ታይቼ ካንሰር አይደለም። ታዲያ ምንድን ነው? እኔም አየሁት። የሆነ ስር የሚመስል እንዲህ ሶስት አራት ቦታ አለ። ስለዚህ ከአንድ ሆስፒታል አንድ ሆስፒታል ሄጄ ተመርምሬ ምንም አደላሉኝ እና መጨረሻ ላይ ግን ከኤፕሪል ላይ መምጣት አለብሽ አሉኝ። እሺ ብዬ ቀጠሮ ይዤ መጣሁ። ሁለተኛ ይሄ ትከሻዬ ምስክር አለች። አብራኝ የምትኖረ አለች። እሷ በቃ አንዳንዴ እንዲህ ማንሳት አልችልም የለበስ ኩትን ልብስ እንዲህ ማድረግ አልችልም። ይህን አድርግልኝ ይህን አድርግልኝ ያልኳን መጨረሻ ላይ ይሄኛው ይሰማኛል፣ ይጠዘጠዘኛል። ታዲያ እኮ እሱም ዛሬ ተነቀለ። አሜን። ይኸውልሽ፣ እንደዚህ እከፍልሻለሁ እያለ ነው አለኝ፣ ጠላት። ልክ እሱ ጋር ስቆም እንደዚህ ሊከፍልሽ አልከፈልም በይ እስቲ፣ አልከፈልም። ይኸው ከዚህ እንደዚህ ይዞሽ እንደዚህ ጨምሮ በዚህ ሳይድ እንደዚህ የጦትሽን ጨምሮ ሊከፍልሽ ያለ ነገር እግዚአብሔር ጣልቃ ገባ። ኋለኛ ማሚዬ፣ የመጀመሪያ ቀን እዚህ ጉባኤ ስትመጪ የዛሬ ዓመት ከምናምን ካልተሳሳትኩ የመጀመሪያ ቀን መልእክትሽን ታስታውሻለሽ? የተናገርከኝ ትንሽ ብለኸኝ ከሰሜን ምንድን የሚወረወርብሽ ነገር አለ አልከኝ። ከሌ አልክ ከሌ፣ ምንድን ውስጥ ላይ የሚሰራልኝ ሰው ነው ቤቴን እዚህ ሀገር የሚሰራው እሱም ሰሜን ነው ምንም ነገር አትሆኝም፣ እና ቃል በቃል ጌታ ያላት እኔ ላስታውሳት አትወረሽም አላት። የዛን ቀን የነበራቸው ሰዎች ካላቸው አላውቀው አትወረሽም አላት እና? በጣም ክርክር ላይ ነች። በጣም ደክማለች። በጣም እስትረስ ውስጥ ነች። በጣም ተጫ ታሳዝን ነበር። ክብር ለኢየሱስ ይሁን። አሜን አለች፣ ሄደች። ከዛም ቀን ጀምሮ እዚህ ቤት ጠፍታ አታውቅም። ቤቱን ይህንን የአዲስ አበባን በምሰራበት ጊዜ የሰዎችም ገንዘብ እየተከፈለ ኪራይ ምናምን አልችልም ብዬ ጓደኛ እንግሊዝ ሀገር ስትሄድ መኪናዋ ሰጥታኝ ሄደች። ቀይ መኪና አይታችሁኝ እንደሆነ የጓደኛ ነው። ከዛ በፊት ደግሞ ያሳድገኝ አባቴ መኪና ነበር የምመላለሰው ብሞት ብሞት፣ በሰው ገንዘብ ማልገዛብ በራሴ ገንዘብ ነው ገዛው አልኩኝ። እግዚአብሔር ልክ በማግስቱ ይህን ሁሉን ገንዘብ ሰውየው ጌታ ይባርከው የሚያደርገውን አረግኩኝ። ገበያ ያወጣው መኪናን ገዛው መጣ። በናዝሬቱ ጌታ በኢየሱስ ስም ባረኩልሽ። አሜን